ጮኛሞቹ ሊኖሩት የሚችሉት የራሳቸውን ኑሮ ነው እንጂ በማህበራዊ ድህረ ገጾች ላይ የሚያዩዋቸውን ሰዎች በአንድም ይሁን በሌላ መንገድ የሚያሳዩቸውን ህይወቶች አይደለምና ብዙ እሱ ገብቶ ሲቀድስ ለሙሽራው ሲሆን ትርጉሙ ይኸው እኔ እኮ የገሌ ትባል ዲያቆን ነኝ ይሄው ቀድሼ አቆረብኳት የሚል አይነት ውዳሴ ከንቱ ያለው ነው። አንደኛ ለሷ ደግሞ ሲሆን አያችሁት የኔ ባል ይሄው ቀድሶ እኮ አቆረበኝ የሚል አይነት ትርጉም ያለው። ወንዱ ድንግል ሆኖ ሴቷ ድንግል ባትሆን ለወንዱ ብቻ ስርዓተ ተክሊል ሊፈጸምለታል፣ ለሷ ግን አይፈጸምም ስርዓተ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ውድ የቤሪያቱ ቤተሰቦች ኦርቶዶክሳውያን በአጠቃላይ በየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። እግዚአብሔር ሰላም በእያንዳንዳችን ላይ ደርብን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት አይለየን። እንቁርታዊ ጉዳይ እንመለከታለን። ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር ላይክ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 በማህበራዊ ድረገጾች ላይ የሚያያቸውን ሰዎች በአንድም ሆነ በሌላ መንገድ የሚያሳዩቸውን ሰዎቶች አይደለም እና ብዙ ሰው በተለያዩ ፊልሞችና በተለያዩ መሰል ማህበራዊ ድረገጾች ላይ የሚያያቸውን ማንኛውም አይነት ነገሮች ወይም ከጓደኛውም ሊሆን ይችላል ሰምቶ የሚያየውን ምክር እንደ ራሱ ግብአት አድርጎ ወስዶ ከመኖር ይልቅ ራሱን ፎቶኮፒ አድርጎ ለመኖር በሚሞክርበት ጊዜ ላይ አለመግባባቶች፣ ጣሮች እንዲሁም ደግሞ ከፍ ወደ አለም ደግሞ ሌሎች ችግሮችም ሊመጣ ይችላል ማለት ነው። ይህን ትምህርት የምንዘጋበት የመጨረሻው ሀሳባችን ደግሞ ምንድን ነው የጮኝነት ጊዜ ቆይታው እስከ መች ጊዜ ነው የሚለው ነው። እንግዲህ የጮኝነት ጊዜ ቢበዛ ከሁለት አመት እንዲበልጥ አይፈለግም። ሩቅ አገር ከሄደ ሶስት አመት መታመም ወንጀል ክፉ ስራ ቢደረግ ማለት ነው። እዳ በታወቀ ምክንያት ደግሞ ከሆነ አራት ዓመት ሊደርስ ይችላል ይላል ፍትሐ ነገስታችን አንቀጽ 4 ቁጥር 873። ከዚህ በላይ ግን እንዲያልፍ አይመከርም። ለምን? ፈተናዎቹ እድሜያቸው የእጮኝነት ጊዜያቸው በረዘመ ቁጥር ይበልጥ አድርገው ሊጨምሩ ስለሚችሉ ነው እንጂ ይበልጥ ላለመተዋወቅ ላለመጠናናት አይደለም እንደዛ እንኳን ብለን ብናስበው በነገራችን ላይ ከጓደኝነት በእጮኝነት ግልጽነት ቢኖርም በእጮኝነት ወቅት ላይ አንድን ሰው ሙሉ በሙሉ በምልአት አውቀዋለሁ፣ ጠንቅቄ ተረድቼዋለሁ ሊባል አይችልም። ሰው ተጋብቶም እንኳን እየተዋወቀ እየተግባባ ያሉትን ነገሮችም ጭምር አብሮ በመኖር ውስጥ እያሳደገ የሚመጣ ስለሆነ ማለት ነው። ከነዚህ ጊዜያት ውጭ ግን ካለፈ አንዱ የእጮኝነት ጊዜውን አቋርጦ ወደ ሌሎች አማራጮች ወይንም ደግሞ ወደ ሌላ ህይወት መስመርና አቅጣጫ መግባት ይችላል ማለት ነው ዛሬ በነበረን ቆይታ እንግዲህ ያየነው የጮኝነት ህይወትን ነው በጣም በአጭሩ በቀጣይ በሚኖረን ክፍለ ጊዜ ላይ ደግሞ እነዚህ ጥንዶች ከጮኝነት ቀጥሎ የሚኖራቸውን የሰርግ ህይወታቸውን ወይም የሰርጉን መርሃ ግብር ደግሞ በተወሰነ መልኩ ለማየት እንሞክራለን አምላካችን ቅዱስ እግዚአብሔር የሰማነውን በልቡናችን ሰሌዳ ይጻፍልን ወስብሐት ለእግዚአብሔር አሁን ባለንበት ዘመን ላይ በጣም እንደ ቀላል ከሚታዩ ነገሮች መካከል ድንግልና ቀዳማዊውን ቦታ ይዟል ቢባል ምንም ማጋነን አይሆንም። ምክንያቱም ሰዎች ለአቅመ አዳምና ለአቅመ ሔዋን ከመድረሳቸው በፊትም በደረሱ ጊዜ ከደረሱም በኋላ የመጀመሪያው በሰውነት ተርታ ትላልቆች ናቸው ተብሎ ለመቆጠር ያስችለናል ብለው የሚያስቡት ድንግልናቸውን ማጣት ነው። በምዕራባውያኑ ዘንድ የአንድ ሰው ለአቅመ አዳም፣ ለአቅመ ሔዋን መድረስን ወይም ፑበርቲ ላይ ደርሷል ቲኔጀርነት ዘመን ላይ ያለው በእኛ ቋንቋ ደግሞ አስራ ስምንት አመቱ አልፏል ሲባል በምዕራባውያኑ ቤተሰብ ሳይቀር ወደዛ ህይወት እንዲገባ ሊገፋፋም እንደሚችል በራሳቸው ውጤቶችና በራሳቸው ታሪኮች የምንመለከተው፣ ይህንን ባህል ደግሞ ቀጥታ ወደ ሀገራችን የቀዱትና የወሰዱት ጥቂት የማይባሉ ሰዎች ደግሞ አንዳንድ አመለካከቶቻቸው ከዚህ ጋር ተመሳሳይ ነው። ሰው ድንግልናውን በማጣት የጎረመሰ ድንግልናውን በማጣት አዋቂ የሆነ ድንግልናውን በማጣት ደግሞ ህይወትን ያየ ነው ተብሎ እየታሰበ ስለመጣ ሰው ስለ ድንግልና ያለው አመለካከት በጣም አናሳ ነው ሆኖ የምንገኘው። በነገራችን ላይ ድንግልናን መጠበቅና ድንግልናን ማስጠበቅ ለእግዚአብሔር የሚጨምረው ነገር የለም፣ ምናልባት ለእኛ የምናገኘው ክብር ሊኖር ይችላል እንጂ። ጌታችን በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝስ ትእዛዜን ጠብቁ ብሏል። ትእዛዛቱን የምንጠብቀው እንደወደድ ነው ለማሳየት ነው እንጂ ትእዛዛቱን በመጠበቃችን ሂደት ውስጥ ለሱ የምንጨምረው ለሱ የምንቀንሰውን ባለመጠበቅና በመጠበቃችን ውስጥ የለም። ትእዛዛቱን ስናፈርስ ክርስቲያኖች የምንፈርሰው እኛ ግን፣ ትእዛዛቱን ብንጠብቅ የምንጠበቀውም እኛ ግን፣ እግዚአብሔር ትእዛዛቶችን ጠብቁ እያለ የሚናገረው በምናፈርስበት ጊዜ ላይ እሱ ምንም የሚጎልበት ባይኖርም እኛ ትልቁ ነገራችን ነው ብለን የምናስበውን እግዚአብሔርን ግን ስለምናጣው እግዚአብሔርም ወደኛ ህይወት እንዳይገባ ግድግዳ ወይም አጠር ቀጠር ሆኖ ስለሚከለክልም ጭምር በዚህ ከተማ በጣም የተለመደ ስለሆነ ገብቶ ይቀድሳል ሙሽራው። አሁን እሱ ኃጢአት ነው እያልኩኝ አደለም። በደንብ እንድትይዙት የምፈልገው እሱን ማድረግ ኃጢአት ነው ወይ? በጣም እንደው የተጋነነ ከሃይማኖት የመውጣት እንደዚ አይነት አድርጌ አደለም ምነግራችሁ። ነገር ግን ሁለቱ ባይለያዩ አሁን ምንድነው ትርጉሙ መሰላችሁ? አሁን እሱ ገብቶ ሲቀድስ ለሙሽራው ሲሆን ትርጉሙ ይኸው፣ እኔ እኮ የገሌት ባል ዲያቆን ነኝ፣ ይሄው ቀድሼ አቆረብኳት የሚል አይነት ውዳሴ ከንቱ ያለው ነው። አንደኛ ለሷ ደግሞ ሲሆን፣ አያችሁት፣ የእኔ ባል ይሄው ቀድሶ እኮ አቆረበኝ የሚል አይነት ትርጉም ያለው እንደውም፣ አንድ ሰሞን አይታችሁ ከሆነ በቲክቶክ ቀድሳ አግባኝ የሚል የአንዳንድ እህቶቻችን መዝሙር ዲያቆኔ አንተን ባየ አይኔ ሌላ በምን የሚል መልካም ነው። በነገራችን ላይ እነዚህ ነገሮች እናደንቃለን። እውነቶቻችን መቼስ በፊት ቢሆን የቤተ ክርስቲያን ሰው ማግባት ድህነት ነው ተብሎ ስለሚታሰብ፣ አሁን አሁን ዲያቆን ለማግባት ማሰብ በጣም ጥሩ ነገር ነው። ኢኮኖሚካሊ ጥሩ ስለሆነ ይሁን ምን ይሁን እሱን በዳን ያለም ይወቀው። ግን አመለካከቱ ግን በራሱ ጥሩ ነው። ግን ጋብቻ ላይ እገሌል ነው ማገባው ዲያቆን ነው ማገባው ተብሎ አይወሰንም። ማን የሰጠን ነው ማግባት ያለብን? ምክንያቱም ጋብቻ ከማን ነው? ይሄን በደምብ ማመን ያስፈልጋል። እና ዝም ብሎ እንደ ፉከራ እንደ ቀረርቶ ዝም ብሎ ዲያቆን እያሉ እሱ ልክ አይደለም። ሁለተኛ ቀድሰህ አግባኝ የሚለው የቀድሶ ስላገባሽ የተለየ ምንም የምታገኙ ምንም ጥቅም የለም። እሱ ቀደሰ አልቀደሰ የምትቀበዩት የጌታን ስጋና ደም ነው እንጂ ሙሽራው ዲያቆን ሆኖ ስለቀደሰ የተለየ ስጋና ደም አይደለም የሚመጣው የተለየ የጸና ኪዳንም ይኖራል አይደል? የተለየ ቡራኬም የተለየ በረከት ነው ማለት አይደል? እንዲያውም ሙሽራው በዕለቱ አሜን ቢል ቅድም እንዳልኩት ቢባረክ ቢባረክ ከሚባረክ ቢባረክ፣ ከሚያገለግል ቢገለግል፣ ከሚታዘዝ ቢያዝ፣ በዚያ ቀን እንደዚያ ቢሆን መልካም። እና ትክክለኛውም እንደሱ ነው። ሳይለያዩ እንዲቆዩ የሚደረግበትም እሱ የሚደረግበት ነው። ስለዚህ ሥርዓተ ተክሊል በዚህ መልኩ ነው የሚፈጸመው። ከዛ በኋላ ግን ሥርዓተ መዓስባን የሚባለው ይሄኛው፣ የመዓስባን ማለት አስቀድሜ የገለጥኩት በተለያየ ምክንያት ድንግልላቸውን ላጡ ማለት ነው። ሌላ አብሮ ተያይዞ የሚነሳ ጥያቄ አለ። አንዱ ድንግል ቢሆን እና ሌላዋኛዋ ደግሞ ድንግል ባትሆን ስርዓተ ተክሊል የሚልም አብሮ የተነሳል ጥያቄ አለ። ብዙ ጊዜ ደግሞ የሚነሳ ጥያቄ ነው። ፍታነገሥቱ እንዲህ ይላል። ለእመ ኮነ ይላል አሁንም አንቀጽ ሃያ አራት ለእመ ኮነ አሃዱ ድንግለ ለይትባረክ ባህቲቱ ይላል። ከሁለቱ አንዱ ድንግል ቢሆን ብቻውን ይባረክ፣ ብቻውን ይመረቅ፣ ወይም ደግሞ ለብቻው ስርዓተ ተክሊል ይፈጸምለት ይላል። ሰምታችሁኛል አይደለም ይሄ ለወንድም ለሴትም ይሰራል ለምሳሌ ወንዱ ድንግል ሆኖ ሴቷ ድንግል ባትሆን ለወንዱ ብቻ ስርዓተ ተክሊል ይፈጸምለታል ለሷ ግን አይፈጸምም ስርዓተ ተክሊል ወይም ደግሞ ቡራኬው ለሱ ይደረጋል ለሷ ግን አይደረግም ሴቷ ድንግል ሆና ወንዱ ድንግል ባይሆን ለሷ ብቻ ስርዓተ ተክሊል ይፈጸማል ቡራኬው ይደረጋል ጸሎተ ቡራኬው ይደገማል ለሱ ግን አይደረግም ለሷ አክሊል ይደረግላታል ለሱ ግን አይደረግም ለዛ ስርዓቱ ያዛል። ግን ምን መሆን ይችላል የሚል ደግሞ እሱን ሀሳብ ላስቀምጥላችሁ። በነገራችን ላይ ሰው በስርዓተ ተክሊል ድንግል ከሆነ ግዴታው ድንግል መሆን እንጂ በስርዓተ ተክሊል ማግባት አይደለም። ግዴታ እየሰማችሁ ነው። ግዴታው በስርዓተ ተክሊል ማግባት ወይም ደሞ አክሊል ማረጉ ሳይሆን፣ ግዴታው ግዴታው ድንግልናን መጠበቅ ነው። አሁንኛ ተዘዋውሮብናል። ለምሳሌ አሁን ከእግርና ከጫማ ማን ይበልጣል? ከእግርና ከጫማ ማን ይበልጣል? ከሰውና ከመኪና ማን ይበልጣል? መኪና ውድ ሊገዛ ይችላል፣ ግን መኪናው ለሰው ነው የተገዛው። ጫማ ስለምንድን ነው የተገዛው? ለእግር አይደል። አሁንኛ ይዛወርብናል? ጫማው ይበልጣል፣ እግር ቢቆረጥ ችግር የለውም። ምን እንደማለት ነው? ተክሊሉ ተክሊሉ እንዲከበር በጣም ተከራካሪው ብዙ ነው። ድንግልናውን በየሜዳው የጣለው ግን በጣም ብዙ ነው። በቃ አሳዛኙ ይሄ ነው። እኔ አሁን ለመመጻደቅ አይደለም እንደዛ ሆነ እንደዚህ ሆነ፣ የሰውን ኃጢአት እያነሳ ለመቁጠር አይደለም። እኛ ማንነንና እግዚአብሔር ሁላችንንም ይቅር ይበለን። ግን ደግሞ እያልኳችሁ ያለው ግድ ሊሆነ ነው የሚገባው ለአክሊሉ ነው ወይስ ደግሞ ለድንግልናው ነው? በጣም ብዙ ነገሮች ይምታቱብናል። ለእኛ የተሰራውና ለምሳሌ ሰንበት ስለ ሰው ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረችም ይላል ጌታ። አንዳንድ ጊዜ የተፈጠርንበትን አላማ የተሰጠንን ነገር እነዚህ ነገሮች ይበላለጡበታል። እናት ትልቁ ነገር የመጀመሪያው ግዴታው ድንግልናን መጠበቅ ነው። ከዛስ አንድ ሰው ድንግልናውን ከጠበቀ በቁርባን ሊያገባ ሁሉ ይችላል። እየሰማችሁ ነው አይደለም? በምን ሊያገባ ይችላል? በቁርባ ተክሊሉ አይገባኝም ብሎ በቁርባን ሊያገባ ድንግል እኮ ነው። ግን ድንግል ናት፣ ምን ሊል ይችላል? በአይምሮ ይሄ የዝሙት ሐሳብ ተመላልሷል ሊል ይችላል። ምናልባት አንድ ሰው በጮኝነት ጊዜው ሚስቴን አቀፍ ያለሁ ወይም እጮኛዬን አቀፍ ያለሁ፣ በዛ ሰዓት የተሰማኝ የስጋ ፍላጎት የስጋ ፈቃድ አለ። ስለዚህ እኔ ተክሊል አይገባኝም ብሎ በቁርባ ሊያገባ ይችላል። መልካም አደረገ። ሴቷም እንደዛ እና አንዳንድ ጊዜ ይሄ ብቻም አይደለም። በሚጋቡበት ጊዜ እሷ ድንግል ከሆነች ለባሏ ስትል የስርዓተ ተክሊሉ ልትተው ትችላለች። በጣም ትክክለኛ እሱ ነው። በነገራችን ላይ አሁን ምን እንደማለት መስላችሁ ሴቲቱ ስርዓተ ተክሊል ተፈጽሞላት አክሊል አድርጋ ወንዱ አላደረግን። ምን እየተናገረችበት ነው? እሷ ይሄው ባሌ፣ ውዱ ባሌ በየሜዳው እንደፈለገ ሲሆን ከርሞ እኔ ግን ሐሳቡ እንደሱ ነው። እኔ ግን ድንግልናዬን ጠብቄ እስከዚህ ሰዓት ድረስ ቆይቼ ይሄው አክሊል ደፍቻለሁ እንደማለት ነው። ባሏን አጋለጠችው። ባሏን በአደባባይ አጋለጠችው። እሱስ ምን እያደረገ ነው? ተክሊል ቢያደርግ ይሄ ወኔ ወንዱ እንኳን ራሴን ስጠብቅ እሷ ግን እንዲህ ነው። እና አንዳንድ ጊዜ የምናደርጋቸው ነገሮች ትርጉማቸው ምንድነው? ያን ነገር ማድረግ ለማን ይጠቅማል? ሌላው ይሄ ብቻ ማለት አይደለም፣ በተክሊል ስላገባህ ብቻ ትዳርህ ይጸናል ማለት አይደለም። ጋብቻ የሚወሰነው አንደኛ በእግዚአብሔር ጥበቃ፣ ከዛ ቀጥሎ አንተ ለጋብቻ በምትከፍለ ዋጋ ነው የሚለካው እንጂ እዚህ በሚያብረቀርቅ አክሊልና ካባ ስለተዳርክ አይደለም።